ታሪኩ የሚጀምረው በ1857 ዓመተ ምህረት ሲሆን በሰሜናዊ የምድር ዋልታ የነበረ አንድ መርከብ በበረዶ ግግር ታስሮ መሄድም ተቸግሮ እናያለን። የመርከቡ አዛዥ ካፒቴን አንደርሰን መርከባቸውን ለማንቀሳቀስ እንዲረዳቸው በማሰብ በዙሪያዋ ያለውን በረዶ መስበር እንዲጀምሩ ለሰራተኞቹ ይነግራቸዋል። ከጥቂት ሰዓታት ሥራ በኋላ የመርከቡ ሐኪም አንድ በርቀት የሚቃጠል እሳት በመመልከቱ ካፒቴኑን አሳወቀ። አንደርሰንም ጥቂት ሰዎችን ይዞ ለማጣራት ይሄድና ሲቀርብ በበረዶ ላይ የፈሰሰ እንደም ያገኛሉ። ቀረብ ብለው ሲመለከቱ ደግሞ ቪክቶር የሚባል የቆሰለ ሰው ተመለከቱ። ቡድኑም ሰውየውን ሊረዱት ሲሞክሩ በአቅራቢያቸው አስፈሪ ጩኸት በመስማታቸው ሁሉም በድንጋጤ ጠመንጃቸውን ከመያዛቸው በፊት ቪክቶርን ወደ መርከቡ በፍጥነት ወሰዱት። ብዙም ሳይቆይ ሰራተኞቹ አስፈሪው ፍጥረት ወደነሱ ሲቀርብ በመመልከታቸው ወዲያውኑ ተኩስ ከፈቱበት። ሆኖም ጥይቶቹ ምንም ጉዳት ሳያደርሱበት ፍጥረቱ ወደ መርከቡ በመቅረብ ሰዎቹን ምንም ሳይታገል በቀላሉ ያስወግዳቸው ጀመረ። በመቀጠልም ወደ መርከቡ ላይ በመውጣት ቪክቶርን አሳልፈው እንዲሰጡት ያሳስባቸዋል። ሰራተኞቹ ግን ፈቃደኛ አልነበሩምና ፍጥረቱ እንደገና አንድ በአንድ እያተራመሰ ቪክቶርን መፈለግ ጀመረ። በዚህ ጊዜ ካፒቴኑ ከበድ ያለውን ጠመንጃውን አውጥቶ ፍጥረቱን ከመርከቡ ላይ በወረወረ ኃይል ተኩሶ ይመታዋል። ሆኖም አሁንም በሕይወት ነበረና ሰዎቹ እንደገና ወደ መርከቡ እንዳይወጣ መውጫውን በፍጥነት ወደ መርከቡ ሲስቡት የተናደደው ፍጥረቱ በቁጣ አልንቀሳቀስ ያለችውን መርከብ እየገፋ እንድታዘንብል ያደርጋት ጀመረ። ፍጥረቱ እንዳልተፋታቸው ያስተዋሉ አንደርሰንም እንደገና በሱ ትክክል ተኩስ በመክፈትና በእግሩ ስር ያለውንም በረዶ እንዲሰባበር በማድረግ በፍጥነት ወደ በረዶ ውስጥ ያሰጥመዋል። ከጥቂት ደቂቃዎች በኋላ መርከቡ ላይ የነበረው ሐኪም የእንግዳቸውን ቁስሎች እንዳከመ ቪክቶር ሲረጋጋ ፍጥረቱ መሞት ስለማይችል እንደሚመለስና ሊያስቆመውም የሚሞክርን ሁሉ እንደሚገድል ያስጠነቅቃቸዋል ፍጥረቱን የፈጠረው ራሱ ቪክቶር በመሆኑ ተመልሶ ሲመጣ አሳልፈው እንዲሰጡት ካፒቴን አንደርሰንን ያሳውቀውና ይሄ ሁሉ እንዴት እንደተጀመረ ታሪኩን በተጋደመበት ይነግረው ጀመረ ቪክቶር ሌዎፖልድ የተባለ የዝነኛ የቀዶ ጥገና ሐኪም ልጅ ሲሆን እናቱ ደግሞ ባለጠጋ ሴት ነበረች ሌፖልድ ብዙ ጊዜ በሥራ ምክንያት ቤት አይቀመጥም ነገር ግን በቤት ውስጥ ሲኖር ከልጁ አልፎ ሚስቱን እንኳን ሳይቀር ከልክ ባለፈ ቁጥጥር የሚከታተል አስቸጋሪ ሰው ነበር። አባቱ ሁል ጊዜ በመጣ ቁጥር ወላጆቹ እንደተለመደው ስለ ገንዘብና ስለ እሱ ይጣሉ ስለነበር ሁል ጊዜ ሚስኪኑ ቪክቶር ሁኔታቸው ረፍት ይነሳው ነበር። አባቱ ሊዮፖልድ ልጁ ቪክቶር ልክ እንደሱ የተከበረ የሕክምና ባለሙያ እንዲሆን ነበርና ፍላጎቱ፣ የሚያውቀውን ሁሉ እያስተማረ በተደጋጋሚ ፈትነውና ሲሳሳትም ደግሞ ፊቱን በዱላ እየመታ ያስተካክለው ነበር። አንድ ቀን ነፍሰ ጡር የነበረችው የቪክቶር እናት ምጡ አይጀምራትና ደም ይፈሳታል። እንደ ድል ሆኖ ሊዮፖልድ ከቤት ሊወጣ ሲል ነበረና ምጡ የመጣባት፣ ወዲያውኑ ወደ ማዋለጃ ክፍል ይወስዳትና ህፃኑ ጤናማ ሆኖ ይወለዳል። በሚያሳዝን ሁኔታ ግን የቪክቶር እናት በዛ መሃል ታርፋለች። ከህልፈቷም በኋላ አብሮነቷን የለመደው ቪክቶር ያለሷ በዓለም ላይ ብቻውን እንደሆነ ይሰማው ጀመረ። አመታት ሲያልፉ ሊዮፖልድ ሙሉ ጊዜውን ከትንሽ ልጁ ዊሊያም ጋር ሲያሳልፍ፣ ቪክቶር ችላ ይባል ጀመረ። ታዲያ እያያዙ እናቱ በአገሪቱ አለ በተባለው ምርጥ ዶክተር በአባቱ እንክብካቤ ስር ሆና እንዴት እንደሞተች እንዲጠይቀው ያደርገውና አንድ ቀን እንደፈር ብሎ ይጋፈጠዋል። ፊቱ እንደቀረበም የሚፈልገውን ልጅ ለማግኘት ሲል እናቱን እንድትሞት እንዳደረጋት ይከሰዋል። ሊዮፖል ድን በተረጋጋ መንፈስ ማንም ሞትን ሊያሸንፍ እንደማይችል ሲያስረዳው የሚወዳት እናቱን የተነጠቀው ቪክቶር አንድ ቀን ሞት የተባለውን ነገር ሊቆጣጠረውና ሊያስወግደው ቃል ይገባል። በዚያችም ሌሊት በተኛበት አንድ በሳት የተከበበ አስፈሪ መልአክ በመመልከቱ በሞት ላይ የገባውን ቃል ለመፈጸም ከአባቱም የተሻለ ቀዶ ጥገና ሐኪም ሆኖ እንዲኖር ያነሳሰዋል። ታሪኩ ወደ አሁኑ ጊዜ ሲያመጣን ፍጥረቱ መርከቧን ፍለጋ ከገባበት የበረዶ ባህር ውስጥ በመውጣት ላይ ነበር። ይህ በእንዲህ እንዳለ ቪክቶር ታሪኩን መተረኩን ይቀጥላል። አባታቸው ሊዮፖልድ ከሞተ በኋላ ዊልያም ቪየና የምትባል ከተማ ከሚገኙ ዘመዶቻቸው ጋር እንዲኖር ሲላክ ቪክቶር ደግሞ ወደ ለንደንና ኤደንበርግ ተጓዘ። ለዓመታትም በእውቀቱ ላይ እውቀትን እየጨመረ ከቆየ በኋላ በ1855 ዓመተ ምህረት በሮያል ኮሌጅ ኦፍ ሜዲሲን በተባለ የምሁራን የእውቀት ማዕከል ፊት ቪክቶር ሰዎችን ከመሞት ማስቆም እንደሚችሉ ሐሳብ በማቅረብ የአንድ የሱቅ ባለቤት አስክሬንን ከፊታቸው ያቀርባል። የአስክሬኑ እጅ ከሌላ እናጽ የተገኘ ሲሆን ቪክቶር ሰፍቶ አንድ ላይ አያይዟቸው ኖሯል። ፊቱ የተገኙትን ምሁራን ሞትን እንደረታው ለማሳየት አንድን መሳሪያ ከአስክሬኑ ጋር አገናኘና በድኑን ማንቀሳቀስ ጀመረ። ሁሉም ባዩት ነገር ግራ ተጋብቶ ሲንሾካሾኩ ቪክቶር የኤሌክትሪክ ፍሰት እየተጠቀመ ነበርና አንዱ ፕሮፌሰር ይህ ቀላል ትርኢት ነው ብሎ ስራውን ውድቅ ሊያደርገው ሞከረ። ሆኖም ያዩት ነገር ትርኢት አለመሆኑን ለማሳመን ቪክቶር ወደ ነቃው ሬሳ ኳስ ወረወረ። በሚገርም ሁኔታ እስክሬኑ የተወረወረለትን ኳስ በመያዝ ግርምትና ጥርጣሬ የተሞላውን የምሁራንን ጉባኤ ጡንቻዎቹ በኤሌክትሪክ ንዝረት ምክንያት ብቻ እንዳልተንቀሳቀሱ፣ ነገር ግን የሞተው የሬሳ አንጎል በስርዓት እየሰራ መሆኑን አረጋገጠ። ይህን ሁሉ ሲመለከቱ የቆዩት ፕሮፌሰሮቹም ህይወትን መስጠትና መውሰድ የሚችለው ፈጣሪ ብቻ መሆኑን በመጠቆም ፕሮጀክቱን እርኩስና ጸያፊ ብለው ሲፈርጁት ጉባኤው ወደ ቀለጠ ክርክር ተቀየረ። በዚህ መሃል አንድ ሄንሪክ የተባለ ባለጠጋ ጥግ ላይ ሆኖ ሁሉንም ነገር በጸጥታ ይከታተል ነበር። ቪክቶሪያ ስክሪኑን አንጎል ካቋረጠው በኋላ ህንፃውን ለቆ ሲወጣ ሄንሪክ ወዲያውኑ ተከተለውና በጥቂት ቀናት ውስጥ ሊጎበኛው በሚመጣው በዊሊያም እንደተላከ ገለጸለት። ዊሊያም የሄንሪክ የእህት ልጅ ከሆነችው እጮኛው ጋር ሊያስተዋውቀው በመፈለጉ ነበረ ወደ እሱ የሚመጣው ቪክቶር ሄንሪክ በጉባኤው ውስጥ እንደነበረ ስለሚያውቅ ስለ አቀራረቡ ይጠይቀዋል። ሁሉም ምንም እንኳን ድንቅ የነበረ ቢሆንም ግን ከልክ በላይ በመጓጓቱ ስህተቶችን እንደሰራ ይነግረዋል። በመቀጠልም ሄንሪክ ሊያሳየው የሚፈልገው ነገር ስለነበረ ለሶስት ተጨማሪ ቀናት ኤደንበርግ እንዲቆይ ጠይቆት ይለያያሉ። ከሦስት ቀናት በኋላ ቪክቶር ሄንሪክን ለማግኘት ወደ መኖሪያው ቤቱ የምርምር ስራውን ይዞ ይሄዳል። ሄንሪክ የቀድሞ የወታደር ቀዶ ጥገና ሐኪም እንደነበረ ከገለጸለት በኋላ መላውን የነርቭ ስርዓት አስመስሎ የተሰራ የእንጨት ዲዛይን ያሳየዋል። የሰው አካል ኃይልን እንዴት ማከማቸት እንደሚችል ሲወያዩ በመሃል ቪክቶር የጀመረው ፕሮጀክቱን ለማሻሻል አዳዲስ ሀሳቦች መጡለት ጀመሩ። በዚህ ሰዓት በሚገርም ሁኔታ ሄንሪክ ሀብቶቹን በሙሉ በቪክቶር ፕሮጀክት ላይ ለማፍሰስ እቅድ እንዳለው ያሳውቀዋል። ከቪክቶር የሚፈልገው እውቀትንና ምናልባት አንድ ቀን አንዲት ውለታ እንዲውልለት እንደሆነ ሲያሳውቀው ቪክቶርም ጥያቄውን እንደሚያስብበት ነግሮት ወንድሙን ለመገናኘት ይወጣል። ዊሊያም ወንድሙን ከረጅም ዓመታት በኋላ እንዳገኘው ከእጮኛው ኤልሳቤት ጋር አስተዋወቀውና አብረው ለራት ይቀመጣሉ። ወደ አሁኑ ሰዓት ታሪካችን ሲወስደን ውስጥ ላይ ቪክቶር ደም ማሳል በመጀመሩ ሐኪሙ መድኃኒት እየሰጠው ባለበት በድንገት ውጭ ላይ ያሉት ሰራተኞች መጮህ ይጀምራሉ። ከመካከላቸው አንደኛውም ወደ አንደርሰን በመቅረብ ፍጥረቱ ወዳሉበት እየቀረበ ሲመጣ መመልከታቸውን ያሳውቀዋል። ሆኖም ይህን ተከትሎ አንደርሰን በተራው ታይቶበታል ወደ ተባለው አቅጣጫ ርቆ ቢመለከትም ምንም ያገኘው ነገር አልነበረም። በዚህም በድንጋጤ ውስጥ የነበሩት ሰራተኞቹ በፍርሃት ውስጥ ሆኖ ፍጥሩ ቪክቶርን ብቻ ነበርና የሚፈልገው፣ እሱን አሳልፈን መስጠት አለብን በማለት ማማረር ይጀምራሉ። ቪክቶር በሱ ጥበቃ ስር በመሆኑ ግን ማንም ቀርቦ በጉልበት የሚወስደው አልነበረም። ምንም እንኳን ካፒቴኑ የተመለከተው ነገር ባይኖርም፣ ሰዎቹ እንዳሉት ግን ፍጥረቱ ከቅርብ ርቀት ላይ ሆኖ መርከቧን እየተመለከታት ነበር። ይህን ያላስተዋሉ አንደርሰንም ወደ ውስጥ ተመልሶ የቪክቶርን ታሪክ ለማዳመጥ ተቀመጠ። ከዚያ የራት ምሽት ጥቂት ሳምንታት ካለፉ በኋላ ሄንሪክ ወንድማማሾቹን ወደ ጥንታዊና ወደ ተተወ ቤተ መንግስት ይወስዳቸዋል። ይህን የተመለከተው ቪክቶርም ሄንሪክ አስቀድሞ የጠየቀውን ውለታ ለመፈጸም ይስማማና ቤተ መንግስቱን ወደ ታላቅ የላብራቶሪ ክፍል ለመቀየር የሚያስፈልገውን ሁሉ ይነግረዋል። ከዚያም በኋላ ቪክቶር በአቅራቢያ ወደሚገኘው ከተማ ጎራ በማለት ጤነኞች የሆኑና የተሰቀሉ የወንጀለኞችን አስክሬን በመግዛት ለስራው እንዲሆን ወደ ምርምር ክፍሉ እያመጣ ያከማቻቸዋል። በዚህ መሃል አንድ ቀን ኤልሳቤጥን በከተማው በማየቱ ስለተገረመ ወደ አካባቢው ቤተ ክርስቲያን እየሄደች መሆኗን ሲመለከት ሚስጥሯን ለመናዘዝ መሆኑ ገብቶታልና ተከትሏት ይሄዳል። በመቀጠልም ቄሱ እንደወጣለት ወደ ኑዛዜ መስጫው ክፍል ገባና የምትናገረውን ለመስማት ቄሱን ለመምሰል ሞከረ። ኤልሳቤጥም እንደገባች የጮኛዋ ወንድም ምንኛ ክፉና ጨካኝ ሰው እንደሆነ ትገልጽ ጀመረች። ስለ እሱ የነበራት አስተሳሰብ ይህን ያህል አስቀያሚ መሆኑ የተረዳው ቪክቶርም መስኮቱን ሲከፍተው ኤልሳቤጥ አስቀድሞ ሲሰማት የነበረው እሱ እንደሆነ ማወቋን ተረዳ። በኋላ በራት ግብዣ ላይ ቪክቶር ኤልሳቤጥ የገዛቻቸውን መጽሐፍ ተመለከተና በነፍሳት ላይ ፍላጎት እንዳላት ተረዳ። በሳይንስ ላይ ፍላጎት ያላት እንደሆነች አሁን ገና ሲረዳ ነውና የተገረመው ቪክቶር ተነስተው እንዲጨፍሩ ግብዣ ያቀርብላታል። በሚቀጥሉት ጥቂት ሳምንታት ቪክቶር አስክሬኖቹን መሰብሰቡንና የሚፈልጋቸውንም ማሽነሪዎችን ለማግኘት አንጥረኞችን መጎብኘቱን በዚህም በኩል የወንድሙ እጮኛ ከሆነችው ከኤልሳቤጥ ጋር ብዙ ጊዜን ማሳለፍ ጀመረ። ሆኖ ሙከራዎቹ ምንም አይነት ለውጥም ሆነ እድገት እያሳዩ ባለመምጣታቸው የምርመራውን መጠናቀቅ ሰፍ ብሎና ያለውንም ሁሉ እያፈሰሰ የሚጠብቀው ሄንሪክ ቪክቶሩን በግል ወስዶ ይጋፈጠዋል። ከኤልሳቤት ጋር ጊዜን ማሳለፍ ከጀመረው ወዲህ ይሄ ሊሆን እንደቻለ ስላወቀ የእህቱ ልጅ እያዘናጋችው መሆኑን ነገረው። ሄንሪክ በጊዜው የነበረው ጦርነት በቅርቡ ስለሚጠናቀቅና ተጨማሪ የገንዘብ አቅርቦት ስለማያገኝ አንድ ነገር እንዲያሳካ የመጨረሻ ሳምንት ይሰጠዋል። ከጥቂት ጊዜ በኋላ ኤልሳቤጥ ቪክቶርን ላብራቶሪ ውስጥ ልታገኘው ትመጣለች። ያን የነበረ ቪክቶር በመካከላቸው አንዳች አይነት ትስስር እንደሚሰማው ሊነግራት የሞከረው ሆኖም የኤልሳቤጥ ዊልያምን አስቀድማ መርጣለችና ስሜቱን ልትጋራው አልፈቀደችም። ከሄደች በኋላ ቪክቶር የልቡን መሰበር ለመጠገን ይመስል ገላውን ይታጠብ ጀመረ። በዚህ እርጋታ ቅጽበት ነበረ እስካሁን ሲሰራው የነበረው ሙከራ ምን እንደጎደለው በመጨረሻ የተረዳውና የባትሪውን ቦታ በመቀየር አካሉን እንደገና እንዲንቀሳቀስ ያደርገዋል። ከዚህ ስኬት በኋላ የጦር ሜዳ ሐኪም የነበረው ሄንሪክ በተቻለው መጠን ለምርምሩ ብዙ አስክሬኖችን ለመሰብሰብ እንችል ቪክቶርን ይዞ ወደ ጦር ሜዳው ይሄዳል። በሚቀጥሉት ጥቂት ቀናት ቪክቶር ሰውን ከባዶ ለመፍጠር ከእያንዳንዱ የሬሳ አካል ምርጥ የሆኑትን ክፍሎች ብቻ በመምረጥ ጠንክሮ ሰራ። በዚህም መሃል አብሮት የነበረውና የስራውን መጠናቀቅ በጉጉት ሲጠብቅ የነበረው ሄንሪክ ሂደቱን በፎቶግራፍ ለማስቀረት አልፎ አልፎ ይጎበኘው ነበር። ፍጥሩን ሰርቶ እንዳጠናቀቀ ቪክቶር አንድ ምሽት በመብረቅ የታጀበ አውሎ ነፋስ እየመጣ መሆኑን ያስተውልና በመብረቁ ኃይል የሰራውን ፍጥረት ለማንቃት ያዘጋጀው ጀመረ። ከዚያም የፍጥሩን መጠናቀቅ ሲጠብቅ የነበረው ሄንሪክን ለመጥራት ወደ ማደሪያው እንዳቀና ያልጠበቀውን ነገር ተመለከተ። ሄንሪክ ለማንም ባይነግርም ሊገለው ትንሽ ቀናትን ብቻ የሰጠው ካንሰር ጋር የሚኖር ሰው ነበር። ለዚህም ነበር ይህንን ከሰው ለመደበቅ በሚል ዊግ ሲያደርግ የኖረው። ታዲያ አሁን የሞት የማያውቀውን ፍጡር ቪክቶር ሰርቶ እንደጨረሰ በመጨረሻም ያችን ያልነገረውን ውለታ ውልልኝ ይለዋል። ሊሞት ጥቂት ቀናት ብቻ የቀረችው ሄንሪክ ከፍጡሩ ጋር ተዋህዶ ዘላለም ለመኖር ነበረና ፍላጎቱ ቃሉን አክብሮ ሕይወቱን እንዲቀጥል አንጎሉን ወደ ፍጥረቱ እንዲከትለት ጠየቀው። ቪክቶር ግን ጥያቄውን ውድቅ በማድረግ ወደ ሌላኛው ክፍል ሮጠ። መብረቁ ሳያልፍበት በፍጥነት ወደ ቤተ መንግስቱ ጣሪያ እንደወጣ ወደ ግንቧ አናት አመራና ፍጥረቱን ከመብረቁ ጋር የሚያገናኘውን መሳሪያ ጫነ። ሲወርድ ሄንሪክ እንደገና ጥያቄውን ቆም ብሎ እንዲያጤነው ይለምነው ቀጠለ። የቪክቶር እምቢተኝነትን የተመለከተው ሄንሪክም ከፈለገ ገንዘቡና ኤልሳቤጥንም እንኳን እንደ ክፍያ ቀረበ። ቪክቶርን እምቢ እንዲል ያደረገው ብቸኛው ምክንያት በአንጎሎና በደሞ የተሰራጨው ካንሰሩ የሚሰራው ፍጥሩን እንዲበክለው ባለመፈለጉ ብቻ ቢሆንም በዚህ የተናደደው ሄንሪክ ቀሪ መሳሪያውን በማንሳት ከጥቅም ውጭ ሊያደርግበት ይዝት ጀመረ። በዚህ ትግል መሃል ነበረ ሄንሪክ ወድቆ የሞተው። ቪክቶርም ወደ ታች ሮጠና አስክሬኑን ከመረመረ በኋላ ቀሪውን መሳሪያ አግኝቶ ከማሽኑ ጋር ያገናኘዋል። በሚያሳዝን ሁኔታ መሳሪያው ችግር ነበረበትና መብረቁ ከመምታቱ በፊት ሁሉንም ነገር ለማስተካከል ይሯሯጥ ጀመረ። መብረቁ በመጨረሻ መሳሪያውን ሲያገኘው ብልጭታዎች ክፍሉን ሞሉና ኤሌክትሪክን በበድኑ ውስጥ ይዘዋወር ጀመረ። ልክ መብረቁ እንደሄደ ቪክቶር መሳሪያውን ያቋርጥና የፍጥረቱን የልብ ምት መረመረ። በሚያሳዝን ሁኔታ እንደጠበቀው ነፍስ የዘራ ፍጥሩን ከማግኘት ይልቅ ያው በድኑን ነበር የተመለከተው። በውድቀቱ ተስፋ የቆረጠውና የተበሳጨው ቪክቶርም ወደ መኝታ ክፍሉ እየጮኸ እንዳቀና አዳሩን ያን በልጅነቱ የተመለከተውን አስፈሪ መልአክ እንደገና በህልሙ ይመለከተዋል። በማግስቱ ጠዋት ቪክቶር የናቱ ድምፅ ሲጠራው ሰምቶ ከእንቅልፉ ሲነቃ ፍጥረቱ ከፊቱ ቆሞ በማየቱ ደነገጠ። ሲቀርበው ፍጥረቱ እንቅስቃሴዎቹን ሁሉ እየተከተለ መንቀሳቀስ በመጀመሩ ቪክቶር ተደንቆ ብርሃን ወደ ክፍሉ ለማስገባት መጋረጃውን ከፈተ። ሆኖም ፍጡሩ የፀሐይ ብርሃን ሲያይ መጀመሪያው ነበረና ደነገጠ። ቪክቶርም ቀርቦ የፀሐይ ምንነትን ያስተምረውና ስሙን እንዲጠራ ደጋግሞ ካዘዘው በኋላ የልቡን ምት ለመስማት ተጠጋው። ፍጥሩ ገና የህፃን ልጅ አምሮ ነበረውና ከሰው እይታ እንዲርቅ በማለት ቤተ መንግስቱ ስር ወዳለው ዋሻ ወስደውና በሰንሰለት ያስረዋል። ሳምንታት እያለፉ ሲሄዱ ፍጥሩ እየጠነከረ ቢመጣም መናገር ግን አልተማረም። ቪክቶር ፍጥሩን ገና እንደተወለደ ልጅ መንከባከብ እንደሚጠበቅበት አስቀድሞ አላሰበበትምና አሁን ላይ እሱን ሲከታተል በቅጡ እንኳን ሊተኛ ፍጹም አልቻለም። ከዚህም የተነሳ ፍጥሩ ሊነካው ሲሞክር ይባስ ብሎ ይጠላው ጀመረ። ከዕለታት አንድ ቀን ቪክቶር ፍጡሩን እየተንከባከበው ባለበት ሳያስተውለው ስለት ይዞ ራሱን በድንገት ጎዳ። ቪክቶር ስለቱን ነጥቆ በፍጥነት ቁስሉን ለመስፋት ሲዘጋጅ በሚገርም ሁኔታ እጁ ቁስሉን ራሱ በራሱ ሲፈውስ ተመለከተ። በሚቀጥሉት ቀናትም ፍጡሩን የመንከባከብና የመቆጣጠር ትዕግስቱ እያለቀ በመምጣቱ በትንሽ በትልቁ ይቆጣው ሲጀምር ፍጡሩም በፍርሃት ይሸሸውና ካለበትም ይርቅ ጀመረ። በዚህ በኩል የሄንሪክ ደብዳቤ ከደረሳቸው የቆዩት ዊሊያምና ኤልሳቤጥ ኤልሳቤት ምን እንደተፈጠረ ለማጣራት ቤተ መንግስቱን ለመጎብኘት ወሰኑ። እዛም እንደደረሱ የሄንሪክን መሞት ለማያውቁት ለሁለቱም ሰውየው ለሆነ ጉዳይ መሄዱን ብሎም በጥቂት ቀናት ውስጥ እንደሚመለስ ዋሽቱ ያሳውቃቸዋል። አሁን ላይ ግን የሚያሳያቸው ተአምር በመኖሩ ዊሊያምን ይዞ ወደ ላብራቶሪው ይሄዳሉ። ይህ በእንዲህ እንዳለ ኤልሳቤጥ በምድር ቤት ውስጥ የሰማችው ድምፅ ስለነበር እሱን ተከትላ ስትሄድ ፍጥሩን አይታ ደነገጠች። ሆኖም ከመፍራት ይልቅ ስታየው ሐዘኔታ ነበር የተሰማት። ከዚያ በኋላ ኤልሳቤጥ ወደ ላብራቶሪው ሮጣ ገባችና ቪክቶርን ለምን ያንን ሰው እንደሚያሰቃየው ትጠይቀዋለች። እሱም ሁለቱን ወደ ዋሻ ወስዶ የእጁ ስራ መሆኑን ከገለጸላቸው በኋላ በዚህ መሃል ፍጥሩ የወደቀባትን ጓንት ለኤልሳቤጥ አንስቶ ሲመልስላት ያስተዋለው ዊሊያም የሰራው ፍጡር አስተዋይ መሆኑንና ለመሆኑ ይጠይቀዋል። ሆኖም ቪክቶር ለጥያቄው መልስ አልነበረውም። በዚያች ሌሊት ፍጥሩ ቅጠሎችን ውሃ ላይ በመጣልና ሲንሳፈፉ በመመልከት ራሱን እያዝናና ባለበት እንቅልፍ ባይኖ አልዞር ያለው ኤልሳቤጥ ልትጎበኘው ትመጣለች ያኔም ሲዝናናባቸው ከነበሩት ቅጠሎች አንዱን ይሰጣታል። ኤልሳቤጥም ስሟን መጥራት ይችል እንደሆነ ቪክቶር ከማለት ውጪ ምንም መናገር የማይችለውን ፍጡር ለማስተማር ሞከረች። ሆኖም ምላሽ ለመስጠት ሲታገል የቆየው ፍጡሩ ስሟን መጥራት የቻለው ከሄደች በኋላ ነበር። ኤልሳቤጥ ከፍጡሩ ተመልሳ ወደ ክፍሏ ስታቀና ቪክቶር ያገኛትና ወደ አውሬው መቅረቧ ልክ አለመሆኑን እያነሳ ይቆጣት ጀመረ። የሰራውን ፍጡር አውሬ ብሎ ሲጠራው ደስተኛ ያልነበረችው ኤልሳቤጥ በፍጡሩ ዓይኖች አስተዋይ ፍጥረትን በመመልከቷ በቪክቶር ላይ በመቆጣት ሰው መሆኑን ታስረዳውና በፍጡሩ ፈንታ አውሬው አምላክ ለመሆን የሚጥረው ራሱ ቪክቶር መሆኑን ነግራው ትሄዳለች። በዚህም የተበሳጨው ቪክቶር ወደ ዋሻው እንዳቀና የታሰረውን ፍጡር ልክ አባቱ ሲያደርገው እንደነበረ በያዘው ብረት እየመታ የገባው እንደሆነ ስሙን ከመጥራት ባለፈ ሌላ ነገር ሊያስተምረው ሞከረ። ደጋግሞ ከመታውና ከጮህበትም በኋላ ዱላ ሲበዛበት ፍጡሩ ጮሆና የብረት ዘንጉን ከጁ በመቀማት በኃይሉ ያጣምመውና ቪክቶር ከቦታው እስኪሄድ ድረስ ስሙን እየደጋገመ ይጣራ ጀመረ። በማግስቱ ጠዋት ቪክቶር ዊሊያምን ወስዶ ስተት እንደሰራና የሰራው ፍጡሩን በጣም አደገኛ እንደሆነ የሄንሪክንም ሬሳ በማሳየት እንደገደለው ያሳውቀዋል። በዚህም ዊሊያምን ለኤልሳቤጥ ደህንነት በሚል ሰበብ ከዚህ ይዟት እንደሄድ ያሳምነዋል። የተደናገጠው ዊሊያምም ከመሄዱ በፊት ፍጡሩ ለረጅም ጊዜ በህይወት የሚኖር ከሆነ ጠየቀው ቪክቶርም ፍጡሩ አጭር የህይወት ቆይታ እንዳለው ይነግረውና ዋሽቶ ይሸኛቸዋል። ልክ ሁለቱ እንደወጡለት በዋሻው ውስጥ ባለው ላብራቶሪ ቤንዚን ማፍሰስ ጀመረ። በዚህ በኩል ግን የኤልሳቤጥ በመሄዷ መጥፎ ስሜት ስለተሰማት ሰረገላው እንዲመልስላት ጠየቀች። ቪክቶር ሕንጻውን ከማንደዱ በፊት ለመጨረሻ ጊዜ አንድ ነገር እንዲናገር ለፍጥሩ እድል ይሰጠዋል። ሆኖም አሁንም የቪክቶርንና የኤልሳቤጥን ስሞች ከመድገም ውጪ ምንም ነገር ባለመናገሩ የሰራው ፍጡር ግድፈት እንዳለው ያመነው ቪክቶር ፍጡሩን በዋሻው ውስጥ በሰንሰለት በታሰረበት ሕንጻውን እሳት ለቀቀበት። ቪክቶር ሲወጣ ፍጡሩን በፍርሃት ውስጥ ሆኖ ስሙን ጮሆ ተጣራ። ሐሳቡን ለቅጽበት የቀየረው ቪክቶርም ለመመለስ ሞክሮ በሩን ሲከፍት የእሳት ነበልባሉ ይገፋውና ወርውሮ ከባድ ጉዳት በእግሩ ላይ ያደርስበታል። ግንቡ በፍንዳታው ፈራርሶ ከጥቅም ውጪ ሲሆን ነበር ኤልሳቤጥና ዊልያም ቦታው የደረሱት። ወደ አሁኑ ጊዜ ታሪካችን ሲመልሰን በቪክቶር ትረካ መሃል አንደርሰን ውጭ የሆነ ጩኸት ስለሰማ ትረካውን አቋርጦም እንደተፈጠረ ለማየት በሩን ከፈተ። ሆኖም ከበሩ ጀርባ ፍጥሩ ነበር ሲጠብቀው የነበረውና በፍጥነት የመርከቡን ካፒቴን እንዲጨርሰው መሬት ላይ ይጥለዋል። በዚህ መሃል እሱን ብቻ ፈልጎ እንደመጣ የሚያውቁ ቪክቶር ካፒቴኑ እንዲተወውና በሰላም ይዞት እንዲሄድ በመለመን ጮኸ። ያኔ ፍጥሩ ካፒቴኑን ከማስወገድ ይልቅ የቪክቶርን ታሪክ ሲሰማ እንደቆየ ሁሉ የእርሱንም ታሪክ እንዲሰማ በመፈለጉ ቪክቶርን ይዞ ከመሄድ የራሱን ታሪክ ለማውራት ይቀራል። ያኔ ህንፃው በእሳቱ መውደም ጀምሮ እሳቱ ውስጥ ወደታሰረበት ክፍል ሲደርስ እሱም በፍርሃት ሰንሰለቱን ሰብሮ በመውጣት ፍንዳታው ከመከሰቱ በፊት በውሃ መውረጃው በኩል ወደ ውቅያኖስ ወድቆ ሸሽቶ ነበር። ከጥቂት ጊዜ በኋላ ፍጥሩ በባህር ዳርቻው ላይ እንደነቃ በዝግታ እየተራመደ ወደ ጫካው ይገባና በዚያም ቬክቶር ከተጠቀመባቸው አስክሬኖች አንዱን ጃኬት አግኝቶ ይለብሳል። በጫካው ውስጥ አይቶ የማያውቃቸው አጋዘኖችን በማየቱ በግርምት ውስጥ ሆኖ ሲመገቡ የነበሩትን እሸት ለራሱ እየበላ ይመግባቸውም ጀመረ። በድንገት አጠገቡ የነበረው አጋዘን በጥይት ይመታና ይወድቃል። ፍጥሩ ዞር ሲል በገጽታው የተደናገጡ ሁለት አዳኞችን ተመለከተ። ሰዎቹ ጠመንጃቸውን አነጣጥረው በሱ አቅጣጫ ሲተኩሱ ጥይቶቹ ቢመቱትም ሊገሉት አልቻሉምና ፍጥሩ ተነስቶ ይሸሻል። ለተወሰነ ጊዜ ከተንከራተተ በኋላ አንድ እርሻ ውስጥ ያለን ቤት ያገኝና በመጋዘኑ ውስጥ በመደበቅ አንቀላፋ። በማግስቱ ጠዋት ፍጥሩ ሲያስተውል የገባበት ቤት አስቀድሞ ሊገሉት የሞከሩ ታዳኞች መኖሪያ መሆኑን ካደናቸው ተመልሰው ስለተፈጠረው ነገር ለቤተሰቦቻቸው ሲናገሩ አወቀ። ከቤተሰቡ አባላት መካከል አይነ ስውር አዛውንትና ትንሽ ልጅ ነበሩ። ፍጡሩም እርስ በርስ የነበራቸው ገርና ደስ የሚል ባህሪ በጣም ይነካው ነበርና በግድግዳው ስንጥቆች በኩል ይሰልላቸው፣ አንዳንዴም ወደ ጫካው በድብቅ ተከትሏቸው ይሄድ ነበር። አዛውንቱ ሰውዬ ልጅቷን ማንበብ ያስተምሯት ነበርና መናገርም ሆነ ማንበብ የማይችለው ፍጡሩም እነዚህን ትምህርቶች በመከተል ቀስ በቀስ መናገርን ተማረ። በዚህ ሁሉ ግን ፍጡሩ አንድ ቀን የዚህ ደስ የሚል ቤተሰብ አካል መሆንን ይመኝ ነበርና ማናቸውም ሳይሁት ከቤቱ ውጭ ያሉትን ከባድና አድካሚ ስራዎችን በአንድ ሌሊት አጠናቆ ያድር ነበር። ማለዳ ሲነቁ አዳሩን ስራቸው ተሠርቶ ሲመለከቱ ይህን ማን ሊያደርገው ይችላል? ለሚለው ለሕፃኗ ጥያቄ አይነ ስውሩ ሽማግሌ የጫካ መናፍስቶች ናቸው የሚልል መልስ ነበር የሚሰጡት። በዚህም አመስጋኝነታቸውን ለማሳየት ስጦታዎችን በቤቱ ደጃፍ ላይ ይተውለት ነበር። ታዲያ አንድ ቀን ተኩላዎች በቡድን ሆነው እርሻቸውን ይከቡና በጎቻቸውን መግደል ይጀምራሉ። በዚሁ ቅጽበት አዳኞቹ ወጥተው ተኩላዎቹን በጥይት ሲመቷቸው በድንጋጤ ውስጥ ሆኖ ሲመለከት የነበረው ፍጡሩም በትንሽ አምሮ ሁሉም አመፃ ከጥላቻ እንደማይመጣ ይልቁንም አንድ ፍጡር አውሬ ስለሆነ ብቻ ሊገደል እንደሚችል ተማረ። ከጥቂት ጊዜ በኋላ ቤተሰቡ ክረምቱን በሌላ ቦታ ለማሳለፍ ዓይነ ስውሩን ሰውዬ ብቻቸውን ቤት ውስጥ ትተው እንዲሄዱ፣ ፍጡሩ ወደ ዋናው ቤት ለመግባት እድልን ያገኛል። አዛውንቱም ፍጡሩ ሩቅ ተጓዥ መስሏቸው ባክብሮት ይቀበሉትና መጠጥና መብል እንዲወስድ ይጋብዙታል። ሆኖም ፍጡሩ በድንገት የያዘውን አንድ ጠርሙስ ይሰብራል። ከዚያም የተነሳ ይቀጥኛል ብሎ ሲያስብ፣ አዛውንቱ ግን በሚገርም ሁኔታ ቀርበው ያረጋጉት ጀመሩ። ብዙም ጊዜ አልወሰደባቸውም ይህ እንግዳ ሰው በድብቅ ሲረዳቸው የነበረው እንደሆነ ለመረዳትና ከእርሳቸው ጋር እንዲቆይ ጋብዘው ጓደኛቸው ያደርጉታል። በሚቀጥሉት ጥቂት ቀናት ፍጡሩና አይነስውሩ ሰውዬ ወክ ያደርጉና ቀሪ ጊዜያቸውንም መጽሐፍትን በማንበብ ያሳልፉ ነበርና ፍጡሩም እንደዚህ እንደዚህ እያለ የቋንቋ ችሎታውን እያደበረ ይመጣል። በዚህ ሁሉ ግን ምንም እንኳን አንዳንድ ጊዜ ቪክቶር በሚለው ቃልና አንድ ሚስጥራዊ ሰው አልፎ አልፎ በህልሙ ቢያይም የባህር ዳርቻው ላይ ከመንቃቱ በፊት የነበረውን ህይወት ፈጽሞ ሊያስታውስ አልቻለም። አዛውንቱም ግራ የሚጋባውን የዚህን እንግዳ ሰው ሁኔታ ሲረዱ የሚያያቸው ህልሞች ወደሚመሩት ቦታ ተከትሎ እንዲሄድ ይመክሩታል። ስለዚህም ፍጡሩ በህልሙ ያየውን የወደመውን ቤተ መንግስት እስኪያገኝ ድረስ አካባቢውን ፍለጋ ይዞር ጀመረ። ቦታውም ደርሶ ፍርስራሽ ውስጥ የቪክቶርን ማስታወሻዎችና የሄንሪክን ፎቶግራፍ ያገኘለት። በመጨረሻም ከየት እንደመጣ አስከፊ እውነቱን ተረዳ። እዚህ ላይ ነበረ የቪክቶርን ሙሉ ስም እና አድራሻ ያለበትን አንድ ፖስት ያገኘው። ፍጡሩ ያገኘውን መረጃ ይዞ ወደ እርሻው ሲመለስ ተኩላዎች በዋናው ቤት ውስጥ ገብተው ሲያገኝ ደነገጠ። በፍጥነት ወደ ውስጥ ገባና አውሬዎቹን በአሰቃቂ ሁኔታ እየገደለ የተቀሩትንም ካባረረ በኋላ ከባድ አደጋ የደረሰባቸውንና በማጣጣር ላይ ወደ ነበሩት ሽማግሌ ተጠጋ። እሳቸው እንደመከሩት ማንነቱን ለማወቅ ባደረገው ጥረትም ጭራቅ መሆኑን እንደተረዳ ገለጸላቸው። ሆኖም ፍጡሩ ለሽማግሌው ጓደኛቸው እንጂ እንደሚላቸው አውሬ አለመሆኑን ነግረው ካረጋጉት በኋላ ብዙም ሳይቆዩ ያሸልባሉ። በዚያን ጊዜ ነበር አዳኞቹ ወደ ቤታቸው የተመለሱትና በተኩላዎች ጥቃት የደረሰበት ቤታቸው ውስጥ ያጫካ ውስጥ ያዩትን ፍጡር ሲመለከቱ አዛውንቱን የገደላቸው እሱ ስለመሰላቸው ተኩስ ይከፍቱበታል። ሆኖም ራሱን በራሱ የሚጠግነው ሰውነቱ ለሞት አልዳረገውምና ወጥቶ ይሸሽ ጀመረ። ተስፋ ያልቆረጡት አዳኞቹም ተከታትለው ተኩስ ከከፈቱበት በኋላ ፍጡሩ በቆመበት ይወድቃል። አዳኞቹም ሞቷል ብሎ በማሰብ በወደቀበት ተውት ይሄዳሉ። ከጥቂት ሰዓታት በኋላ ሞቶ የነበረው ፍጡር ቁስሎቹ ሲደኑለት ይነቃል። ከዚህም የተነሳ ፈጽሞ መሞት እንደማይችል ተደርጎ እንደተፈጠረ ሲረዳ ዘላለም መኖሩ ካልቀረ እንደሱ ያለችን ከእርሱ ጋር ዘመናትን የምትኖር ሴትን ፈለገ። ይህ በእንዲህ እንዳለ ቪክቶር ካደጋው በኋላ አንድ እግሩን አጥቶ በሰው ሰራሽ እግር ሕይወቱን እየመራ በተኛም ቁጥር በየምሽቱ በጸጸት ስሜት በሚያሳደደው የጨለማ መልአክ እየቃዠ ማደር ሆኗል ኑሮ። በዊሊያም ሰርግ ምሽት ቪክቶር መልካም ጋብቻን ለመመኘት ኤልሳቤጥን ጎበኘ። ነገር ግን ፍጡሩን በእንደዚህ ያለ አስከፊ መልኩ ካስወገደው በኋላ ፈጽሞ ልታየው አልፈለገችምና ከፊቷ ዞር እንዲልላት በጥፊ ትመተዋለች። ልክ ቪክቶር እሷን ተለይቶ እንደወጣ ኤልሳቤጥ ፍጡሩ በቤተ መንግስቱ እያሉ የሰጣትን ቅጠል ካስቀመጠችበት አንድ መጽሐፍ ከፍታ ታይጀመረች ቪክቶር ወደ ክፍሉ ሲመለስ የበረንዳው በር ክፍት ሆኖ አገኘው። ፍጡሩ መገኛውን አውቆ እንደመጣ ስለገባው ከተደበቀበት እንዲወጣ ያዘውና እሱም ከጨለማ ውስጥ በመውጣት ሰላም እንኳን ሳይል ሞትን ከከለከለው እሱን የምትመስል ጓደኛ ፈጥሮ የፍቅርን ምንነት እንኳን እንዲያውቅ እንዲረዳው ይጠይቀዋል ቪክቶር ግን የማይሞትን ፍጡር በመስራቱ የተመሰቃቀለው ሕይወቱን ሌላ አውሬን በመስራት የማይሞቱ ፍጡራንን ማራባት የሚያመጣውን መዘዝ ሊያስበው ፈቃደኛ አልነበረምና የጠየቀውን ጓደኛ ለመፍጠር እንደማይችል ያሳውቀዋል በምላሹ የተቆጣው ፍጡርም ቪክቶርን እያነሳ በክፍሉ ውስጥ ይወረውረው ጀመረ ይህን የሰማችው ኤልሳቤጥም ወደ ቪክቶር ክፍል ሮጣ እንደገባች ሞቷል ያለችውን ፍጡር ስትመለከት ትካዜው አለቀቃት። ቪክቶር ብጥብጡን ተጠቅሞ ጠመንጃውን በመያዝ ፍጥረቱን ለመግደል ሞከረ። ነገር ግን በመሃላቸው ኤልሳቤጥ ከለላ ለመስጠት ሞክራ ነበርና በጥይቱ ተመታ ትወድቃለች። የተኩሱ ድምፅ ዊሊያምንና ሁሉንም እንግዶች ወደ ክፍሉ ጠርተዋቸው ነበርና ቪክቶር በፍጥነት ፍጡሩ ኤልሳቤጥን ቤጥን እንደገደላት ይነግራቸውና ሰዎቹ ፍጡሩን ለመያዝ ይረባረቡ ጀመሩ። ሆኖም በጣም ጠንካራ ስለነበረ ሁሉንም እያነሳ በቀላሉ በመወርወር ከባድ ጉዳት ያደርስባቸዋል። ለመሸሽ ሲዘጋጅ የወደቀችውና በጣር ላይ የነበረችው ኤልሳቤጥም ከእርሱ ጋር እንዲወስዳት ጠየቀችው። እሱም እንዳነሳት ክፍሉን ለቆ በደነገጡት እንግዶች መካከል አልፎ ይሄዳል። ይህ በእንዲህ እንዳለ በግርግሩ መካከል ተመትቶ የወደቀ ወንድሙ ዊሊያምን ለማየት ቪክቶር ይቀርባል። ለሞት የተቃረበው ወንድሙም ቪክቶሩን እየተመለከተ ለተፈጠረው ነገር ሁሉ በመውቀስ እውነተኛው አውሬ የሰራው ፍጡር ሳይሆን ራሱ እንደሆነ ነግሮት ይሞታል። ፍጡሩ ኤልሳቤትን ይዟት እንደሄደ በአቅራቢያው በሚገኝ ዋሻ ውስጥ ያስቀምጣታል። በዘመኗ ደስታንና እረፍትን ፍለጋ የኖረችው ኤልሳቤጥ ቦታዋን በፍጥረት ውስጥ በማግኘቷ በዘላለማዊነት ውስጥ አብራው እንደምትኖር አውቃለችና በሰላም ታሸልባለች። ብዙም ሳይቆይ ቪክቶር ወደ ዋሻው ውስጥ ገባ። በኤልሳቤጥ ሞት ቪክቶርን የሚወቅሰውና የተቆጣው ፍጡርም ልክ ወደ ዋሻው እንደገባለት ወደ ግድግዳው የወረውረውና የፈጠረውን ፍጡር እንዲገድል ይጠይቀዋል። ከዚያም እንዲያሳድደው በመፍቀድ ቪክቶርን ትቶ ከዋሻው ወጥቶ ሮጠ። በቀል የተጠማው ቪክቶርም ፍጡሩን ለሳምንታት ይከታተለውና በመጨረሻም ወደ ምድር ሰሜናዊ ዋልታ ይደርሳል። ከረጅም ጊዜ በኋላ ጥይትና ዳይናማይት ገዝቶ በበረዶው ላይ ሰፈረና በድንኳን ውስጥ ሆኖ ፍጡሩን መጠበቅ ጀመረ። ሲጠብቀው የኖረ ፍጡርም ወደ ዳሱ ቀርቦ ለመግባት ሲሞክር ቪክቶር ታጥቆ ስለነበረ እጁን መጥቶ እንዲሸሽ አድርገዋል። ሆኖም እሱ አልሸሸም። ቪክቶር ሳያስተውለው ከኋላ ጎትቶ ያወጣውና በበረዶው ላይ እየጎተተ ይወስደዋል። ውስጡ በነበረ ፋኖስ ድንኳኑ ሲያያዝ፣ ፍጡሩ እዚህ ጋር የቪክቶርን ብቸኛ እግር ይሰብረውና ሊወጋው የሞከረበትን ስለት ወስዶ ትከሻው ላይ ይሰካዋል። በዚህ ጣር መሃል ቪክቶር ሌላ መሳሪያ ፍለጋን ወደ ቦርሳው ያቀናና ዳይናማይቱን ሲያገኝ ፍጡሩን ፍንዳታው በመጨረሻ ሊገላግለው እንደሚችል ተስፋ በማድረግ ቪክቶርን ለኩሶ እንዲሰጠውና እንዲሸሽ ይነግረዋል። ሆኖም በደረሰበት ጉዳት ምክንያት ቪክቶር በፍጥነት መንቀሳቀስ ስላልቻለ ዳይናማይቱ ፈነዳና የፍንዳታው ግፊት በበረዶ ክምር ላይ አሽቀንጥሮ ይጥለዋል። ከዚህም በኋላ ግን ያ ሞቱን ሲመኝ የነበረው ፍጡር አሁንም በሕይወት ነበረ። ያን የነበረ የመርከቡ ሠራተኞች ከካፒቴኑ ጋር ያገኟቸው። ከዚህ ሁሉ ጥፋት በኋላ በመጨረሻም ቪክቶር ላጠፋው ጥፋት የፍጡሩን እጅ ይዞ ይቅርታን ጠየቀና ልጄ ብሎ ከጠራው በኋላ መሞትን መመኘቱን ትቶ በሕይወት መኖርን አሜን ብሎ ተቀብሎ እንዲኖር ይነግረዋል። ፍጡሩም ያለ ፈቃዱ ዘላለም እዚች ምድር ላይ እንዲኖር ያደረገው ሰሪውን ይቅር እንዳለው ነበረ በሰላም ያረፈው ቪክቶርን አባቴ ብሎ ግንባሩን የሳመው። ከዚያ በኋላ የሁለቱንም ታሪክ ሲሰማና መጨረሻቸውንም ሲመለከት የቆየው ካፒቴኑ ሰዎቹን አረጋግቶ ፍጡሩን በሰላም እንዲሄድ ሲፈቅድ እሱም ልክ እንደወረደ ለውለታው ለቀናት ግግር በረዶው ጋር ተጣብቃ የቆየችው መርከባቸውን ሲያላቅቃት መርከቧም ወደ ሀገሯ ጉዞዋን ስትጀምር ታሪካችን ያበቃል። ዛሬ ያቀረብኩላችሁ ፍራንክንስታይን የተሰኘውን ፊልም ነው። ባለፈው እንዳልኳችሁ እናንተም በኮሜንት እንዳሳወቃችሁኝ ቀጣይ ረዘም ባለ የአክሽን ፊልም የመመለስ ይሆናል። ከዛ ባለፈ እንደ ዛሬው አይነትና ሌሎችም የፊልም ታሪኮችን የሚመቻችሁ ከሆነ ይህን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሆኑ። በተረፈ ስክሪኑ ላይ ባለው በሚቀጥለው ቪዲዮ ያገኛችኋለሁ።